ሰላም ሰላም እንዴት ናችሁ? የቻናላችሁ ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ በዋሳብ በቴሌግራም አናግሩን። ከአማርኛ ትምህርት በተጨማሪ እንግሊሽ፣ ሂሳብ እንሰጣለን። ከዛ በተጨማሪ ደግሞ መጽሐፍ ቅዱስም እናስጠናለን። ዛሬ ግን የመጣንበት የአማርኛ ትምህርት ሲሆን ከአማርኛ ትምህርት ውስጥ ደግሞ ርዕሱ ምን መሰላችሁ ዛሬ የመጣንበት ባለ ሁለት ሆሄ ቃላት ምስረታ፣ ባለ ሁለት ፊደል ማለት ነው። ሆሄ ቃላት ምስረታ መጥተናል። እያንዳንዳቸውን እናነባለን። አብራችሁን ቆዩ። የመጀመሪያው ምን ይላል? ሁሉ፣ ሁሉ፣ ሁሉ። አሁን ከዚህ ላይ እንደምታዩት ሁለት ፊደል ብቻ ነው ያለው፣ ሁሉ የሚለው ቃል ማለት ነው። ቀጣይ

ቤት በሬ በሬ ጥሩ ጥሩ ዋና ዋና ዋስ ዋስ ወፍ ወፍ ስጋ ስጋ ስም ስም። እሺ፣ ውዴ የቻናላችን ቤተሰቦች የዛሬ ቪዲዮአችን እንግዲህ ይህን ይመስል ነበር። እንዳያችሁት እያንዳንዱ ቃል ሁለት ሁለት ሁለት ፊደል ይዟል። ሌላ ተጨማሪ ፊደል የያዘ የለም። ሁሉም ባለሁለት ፊደል ቃል ነው። ዛሬ ያየ ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ኮመንት፣ ሰብስክራይብ፣ ሸር እያደረጋችሁ ሰላም ሁኑ። መልካም ቆይታ።